ሚመስላለው ማለት ነው። እንደምትመለከቱት ለመሳቢያ ነው፣ ራሱ ቁልፍ አለው ብሎ ኖርማል መሳቢያ ነው። በጣም የሚያምረው ወደዚህ ጋር ስንመጣ ይህኛውም እዚሁ ነው። እሚያምረው ማለት ነው እንግዲህ ከፈለጋችሁ ዘጭ ብላችሁ ይሄን ይመስላል ማለት ነው። ፍራሹ ሜትር ከሀምሳ በሃያ አራት ቲክነስ ነው። ይሄን ይመስላል ማለት ነው። እዚህ ደግሞ መዋቢያ ቤት መስታወቱ አለ፣ ምናምን መኳኳሉ ምናምን ምናምን አለ። ታመችም ዘመኑ የመኳኳት ሰዓት ነው ብዬ ነው። በነገራችን ላይ ደግሞ እንዳትሳደቡ፣ ተኳኳልሽ አላችሁ አላችሁ አልሽ ብላችሁ። እሺ ሰምታችኋል። ይሄ እዛ አንድ መሳቢያ አለ መሳቢያ ሶስት መሳቢያ አለው ማለት ነው። ይሄ የምላችሁ ሲማ እንዳለች ማጨርሶ የኮስሞ ማኖሪያ ነው። ምን እንደሚኖር ግራ ይገባኝ። ይሄን ይመስላል ነው። በጣም ነው የምታምረው። ይሄ ከነአልጋ ነው

ስድስት ብርጭቆ ነው ውሃ። ይሄ ደግሞ ስድስት አስራ ሁለት ኪሎ ማለት የብርጭቆ ብርጭቆ ማለት ነው። ባለ አምስት ማዕዘን ነው። እዛው መልሶ ነው የምሰጥሽ አሁን አሽ። ይህ ደግሞ የሻይ ብርጭቆ ናቸው አስራ ሁለት

እንጀራ ቁርጦ ነው ማለት ነው። የቁርጥ ሰሃን። ይህ ደግሞ ሁለት ሰርቪስ ናቸው። እኒህ ደግሞ ማበሴ የብረት ድስት ናቸው። ይሄ ደግሞ ሶራል ነው። ባለ ሶስት አምፖል ነው እንደምትመለከቱት። ይሄ ደግሞ ምጣዱ ነው ይሄን ይመስላል። ይሄ ደግሞ ሶስት አምፖሎች አሉት ማለት ነው። ሶራሉ ይሄን ይመስላል። ይሄ ማለት ነው። ይሄ ደሞ የልብስ ሳሙና አንድ ሁለት 3 አራት 5 ስድስት ነው። ይሄ ደሞ ይሄ ልብስ ነው። ይሄ ደሞ የገላ አንድ ሁለት 3 አራት 5 ስድስት ነው። ይሄ ደሞ 3 ኪሎ ሩዝ አለ፣ 3 ኪሎ ሩዝ እዚህም 3 ኪሎ ሩዝ አለ። እዚህ ደሞ 5 ኪሎ ስኳር አለ፣ እዚህም 5 ኪሎ ስኳር አለ ይሄ ደግሞ አንድ ኪሎ ቡና ነው። መታታ ሰልችቶ ነገር ነገር ላይ ያልፈታሁላችሁ እዚህ ደግሞ ኦመር ዘይት እንዳለ እዚህ ሀያት ሁለት አለ እነዚህ ማለት ነው። ይሄ ደግሞ ተመር ለሁለት ለሁለት ነው የተደረገው። አምስት ሮች አራት ሮች አራት ሮች ማለት ነው። ይሄ አራት አንሶ ነው። እዚ ደግሞ አራት እንድሰው እዚ ደግሞ ሶስት መቶ ሚሊ ግራም ናት። ፈሳሽ የት ማት የጸጉር እዚህ ጋር ደግሞ ረከቦት ከእነሱ ነው ያለ። እዚህ ስድስት እንትን አለ ሻሽ። ይሄ ስድስት ሰርቪስ፣ ይሄ ደግሞ ሶስት ሾርባ፣ ይሄ ደግሞ አስራ ሁለት ሰርቪስ ነው ማለት ነው። ይሄ የአንድ ሰው ነው። ይሄ የአባቶች ጥምጣም ነው። ይሄ አባቶች ሻል ነው። ይሄ የሚያባተው የጥምጣም ነው። ይሄም የአባቶች ሻል ነው ማለት ነው። ይህ ደግሞ ባህር ዳር አንሶላ ነው። ሜትር ካምሳ ነው። ሁለት አንሶላ ከእነ ትራስ ልብሱ ነው። ይሄም እንደዛው ነው። ሁለት የትራስ ልብስ አለው ከእነ አንሶላው ከእነ ትራስ ልብሱ ማለት ይሄ ነው።